የዛሬው ቪዲዮ ለአንዳንድ ሰዎች መልስ ነው። ሀይሚ ና ብሩኬ አብረው ስለኖሩ ብዙ ነገር የምትሏቸው የምታወሩ ሰዎች አላችሁ። ሁሉም ሰው ደግሞ እንደ እናንተ ሊያስብ ወይም እናንተ እንደምታደርጉት እናንተ እንደምታስቡት ሊያደርግ አይችልም። ሁላችንም የየራሳችን የሆነ አስተሳሰብ አለን አካሄዳለን አደለ ስለዚህ እናንተ በሳላችኋቸው ወይም እናንተ ባሰባችኋቸው መንገድ የሚሄዱ ልጆች አይደሉም ሀይሚ የብሩኬን ማንነት ለማሳየት እና ለማሳወቅ እስከ ጥግ ድረስ ትሄዳለች ብሩኬም የሃይሚን ማንነቷን ለማሳየት እስከ ጥግ ድረስ ይሄዳሉ በጣም ብዙ ቪዲዮዎች አሉ ወደኋላ መደስ ብላችሁ ካያችሁ ማለት ነው አንዳንድ ጊዜ ግርም ይለኛል ብሩኬን ሳይ እንደዚህ አይነት ወንድ ወጣት በዚህ ዘመን አለ እንደ ብዬ፣ እኔ ለራሴ ጥያቄ ይሆንብኛል። ሀይሚ ጋ ስትሄዱ እንደዚች አይነት ሴት በዚህ ዘመን አለች ወይ ብዬ ራሴን እጠይቃለሁ። የእውነቴ ነው ምላችሁ። አሁን ላይ ያለንበት የእኛ ጊዜ አሁን ላይ በጣም ከባድ ነው ለወጣቱ ማለት ነው። አይደለም እንደዚህ እንትን እየተባለ ምናምን ምናምን ማለት ነው። በጣም ብዙ በሴትም ብታስቡ በጣም ብዙ ህይወታቸው የተበጠበጠ ሰዎች አሉ። በወንድም ስትሄዱ እንደዚህ ማለት ነው እና ግን ሀይሚና ብሩኬ በጣም የሚገርሙ ልጆች ናቸው። እንዴት አድርገው ክብራቸውን እንደሚጠብቁ፣ ለክብራቸው እንዴት እንደሚጠነቀቁ፣ ለቤተሰቦቻቸው ክብር እንዴት እንደሚጠብቁ በጣም ክርም የሚሉ ልጆች ናቸው። በጣም በብዙ አይነት መንገድ አይተናቸዋል። ፕራንክም እየተደረጉ እርስ በራሳቸውም ሌሎችም ፕራንክ እያደረጓቸው ሀይሚ ለብሩኬ ያላት ብሩኬ ለሀይሚ ያለው እምነታቸውና አክብሮታቸው በጣም የሚገርም ነው፣ እና ሁሉም ሰው ደግሞ እንደ ራሳቸው አንዳንድ ሰዎች አላቸው። እንዴት እሳትና ጭድ አብሮ ይኖራል? እየዋሹን ነው። እናንተ እንደምታደርጉት እነሱ ያደርጋሉ ማለት አይደለም። አያችሁ፣ ይሄ ገደብ የሚባል ነገር አለ፣ ክብር የሚባል ነገር አለ ልብ ብላችሁ ቪዲዮውን ካያችሁ በጣም ለብዙ ወጣቶች ተምሳሌት የሚሆኑ ብዙ ሰው ያስተምራል ብዬ አስባለሁ። ይሄ ባለማዊ ህይወት እንደዚህ ዝም ብሎ ሳያስብ ህይወት ውስጥ የሚገባ ወይም ይሄ ስሜት አሸንፎት ወይ የሆነ ነገሩን እንትን ብሎት እሱን ላለማጣት፣ ሴቷም እሱን ላለማጣት ብላ ወይም ደግሞ ወንዱ እሷን እንትን ላለማለት ብሎ የማይሆን ህይወት ውስጥ እንዳይገቡ በጣም ክብራቸውን ጠብቀው ራሳቸውን ተቆጣጥረው የሚኖሩ በጣም ጎበዝ ልጆች ናቸው ማለት። በዚህ አጋጣሚ እኔ አድንቂያቸው ራሱ ወድጃቸው ራሱ በጣም ከባድ ነው። ማርያምን ነው የምላቸው። እና ሰላም ቤተሰብ፣ እንዴት ናቸው? ደህና ናቸው ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው እንግዲህ ከትንሽ ቀናት በኋላ ነው የተመለስኩት። በጣም አሞኝ ነበር። ድምፄ በጣም ተዘግቶ ነበረ። በውስጥ መስመር ስጠይቁኝ የነበራችሁ በሙሉ በጣም አርግ አመሰግናለሁ። አሁን ደህና ነኝ፣ ተሽሎኛል። ያው ሕክምና ሂጄ ምናምን ተሽሎኛል፣ ደህና ነኝ። ድምፄም አሁን ትንሽ ይቀረዋል፣ ግን ተመስገን ነው፣ ተሽሎኛል ማለት ነው። እና ብዙዎቻችሁ ስጠይቁኝ ነበረ፣ አመሰግናለሁ። እግዚአብሔር ያክብርልኝ። ጠያቂ ያሳጣኝ ነው የሚባለው አደለ እና ጨሪቃዎች እንግዲህ ከትናንትና ወዳም የተለቀቀውን ቪዲዮ የሰሞኑን ቪዲዮ እያየው ነበረ። በጣም የሚያዝናና ቪዲዮ ወደ ፍቅራቸው ስለተመለሱ በጣም ደስ ብሎኛል። ከትናንትና ወደም የነበረው ቪዲዮ እያየሁት ነበረ ብሩኬ ለሀይሚ ምግብ ሰርቶላት ምናምን ጫው ያበላትን አይቻለውኝ። ቀልዳቸው አይጠገብ ሁለት ተንከሲሶች ማለት ነው። እና ትናንትና ደግሞ ሀይሚዬ የሰራችሁ ቪዲዮ አለ። አንዳንድ ሰዎች በጣም ብዙ ነገር የምታወሩ አላችሁ እንደ ራሳችሁ የምትስሏቸው እናንተ በፈለጋችሁት መንገድ ሰውን የምታስቀምጡበት መንገድ አለና እንደዛ ባታደርጉ ጥሩ ነው ብዬ አስባለሁኝ። ሀይሚና ብሩኬን እንኳን ዓለም እርስ በርሳቸው እኛ ራሳችን እናውቃቸዋለን ብለን በቃ እንደ እህት እንደ ወንድሞቻችን እንትን የምንላቸው ልጆች ናቸው። ምክንያቱም ከመጀመሪያ አንስተን እስከ አሁን ድረስ በጣም እያየናቸው ስለሆነ ማለት ነው። በፕራንካቸው በተለያየ ነገርም እያየናቸው ስለሆነ በክብራቸው የማይደራደሩ ለራሳቸው ያላቸው ክብር፣ ለቤተሰቦቻቸው ያላቸው ክብር በጣም ከባድ ነው እና እንደዚህ አይነት ወጣቶች ደግሞ በአሁኑ ጊዜ ማየትና ከነሱ ብዙ ነገር እንትን ማለት በጣም ትልቅ ነው ብዬ ነው የማስበው እና በዚህ የቀጥሉበት ጨሪቃዎች ማለት ነው እና በጣም ነው የምወዳችሁ በጣም ነው የማከብራችሁ የሁለቱም ወዳጅ ነው በነገራችሁ ላይ በጣም ነው የምወዳችሁ ሲጣሉ ይከፋኛል ነው የምላችሁ ሲታረቁ ደግሞ ደስታዬ ከምን በላይ ነው ነው የምላችሁ እና ብቻ ደስ ብሎኛል ወደ ሰላማቸው ወደ ፍቅራቸው ስለተመለሱ ሀብቴም አስታርቆልናል እናመሰግናለን የእውነት ማለት ነው እና ከዚህ በኋላ ደግሞ ጨሪቃዎች ችግራችሁን እራሳችሁ እየፈታችሁ ያው ሰው ልጅ ሁኖ የማይጋጭ የለም፣ የማይሳሳት የለም። ሁላችንም ፍጹሞች አይደለንም፣ እንቅፋት አያጣንም በሕይወት ውስጥ ግን ደግሞ ነገሮችን በመነጋገር መፍታት በመደማመጥ በመከባበር ብታረጉት ነገሮች ቀላል ናቸው ብዬ አስባለሁኝና። ውድ ቤተሰቦቼ ለጠየቃችሁ ደግሞ ከልብ አድርጌ አመሰግናለሁ። ቻናሌ አሁን እንትን ስላለብኝ ላይክ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። አመሰግናለሁኝ። እግዚአብሔር ያክብር። ለጠየቃችሁ በሙሉ አመሰግናለሁኝ። ውድ ቤተሰቦቼ እግዚአብሔር አገራችንን ሰላም ያድርግልን። መልካም ጊዜ ይሆንላችሁ።